አዲሱ የኢትዮጵያ የባህር ጠባቂ ፖሊስ። ከህዳሴ ግድቡ ጀርባ እየመጣ ያለው ድንቅ ኃይል። ፌዴራል ፖሊስ አልተቻለም። አሁን የኢትዮጵያ የህዳሴ ግድብ ሊያልቅ የወራት ዕድሜ ቀርተውታል። ታዲያ የግድቡ ስጋት የሚመጣው ከሰማይ ድንበር አቋርጦ ሳይሆን ከራሱ ግድቡ ከፈጠረው ሐይቅ እንጂ። ይህንን ስጋት ለመቅረፍ ደግሞ ፌዴራል ፖሊስ ታሪካዊ እርምጃ ወስዷል። ለብዙ ዓመት የተለፋበትና የኢትዮጵያ የዘመናት ምኞት የሆነው እንዲሁም በታሪክ የመጀመሪያው የባህር ጠባቂ ፖሊስ ወይም ኮስታል ፖሊስ ጋርድ በኢትዮጵያ የፌዴራል ፖሊስ ስር ተመስርቷል። ኮስታል ጋርዱ ባህሩን የሚያስከብር በድንቅ ኮማንዶዎች የሚዋቀር የጀገኑ መሣሪያዎችን የሚታጠቅና ከፍተኛ ስልጠና የወሰደ ሲሆን ስለ አዲሱ የኢትዮጵያ ኩራት ሰሞነኛ ጥንቅቅ ያለ መረጃ አለው። ሰላም፣ የተወደዳቸው የሰሞነኛ ቤተሰቦች ከሰሞኑ 116ኛ የምስረታ ዓመቱን ያከበረው የኢትዮጵያ ፖሊስ ክብረ በዓሉ ላይ የህዳሴ ግድቡን የሚጠብቅ አዲስ ባህር ጠባቂ ኃይል አቋቁመናል ያለ ሲሆን አዲሱ ኮስታል ጋርድ ከአሁኑ የህዳሴ ግድብ እስከ ነገው ቀይ ባህርን ለመጠበቅ የተቋቋመ ነው። እኛ በዛሬው ጥንቅራችን ታዲያ የባህሩ ጠባቂ ፖሊስ ለታላቁ ሕዳሴ ግድብ ያለውን ጥቅም፣ በሀገር ስለሚመረቱት ድንቅ ትጥቆቹ ና ጀልባዎቹ፣ ስለሚጠቀማቸው ድንቅ መሳሪያዎች፣ ስለ ስልጠና ሂደቱና የኃይል ጥንካሬው አንድ በአንድ ጠልቀን የምንዳሰስ ሲሆን በተጨማሪም ኢትዮጵያ በቀጣይ የባህር በር ጥያቄዋ ሲመለስ ምን ያህል ኃይሉን እንደምትጠቀምበት እናያለን። አብራችሁን ቆዩ። የአሁኑ የኢትዮጵያ ወታደራዊ ቁመና በእጅጉ እየጨመረ ወታደራዊ ትጥቅ ማምረት ውጥኗ እየሰመረ ብሎም ዓለም አቀፍ ወታደራዊ የትብብር ግንኙነቷ እየጠበቀ እየመጣ ሲሆን የአሁኑ የባህር ፖሊስ ደግሞ ሌላ ሀገራዊ ለውጥና ድልን አገውን አስፏታለ። ይሄ ድንቅ የባህር ጠባቂ ፖሊስ አሁን ኢትዮጵያን እንደ ዓይን ብሌኗ የምታየውን የህዳሴ ግድብ ከመጠበቅ እስከ መጪው የኢትዮጵያ የባህር በር ድረስ የሚያገለግል ድንቅ ኃይል ነው። የኮስታል ጋርዱ መቋቋም ብስራት። ከሰሞኑ የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ውሃ ላይ የሚፈጸሙ ወንጀሎችን መከላከል የሚያስችል የፖሊስ ኃይል ወይም ኮስታል ጋርድ መደራጀቱን ያበሰሩ ሲሆን ኮሚሽነሩ ጀነራሉ በውሃ ላይ የሚፈጸሙ ወንጀሎችን ለመከላከል የጀልባ ላይ የፖሊስ አገልግሎት ወሳኝ መሆኑን ገልጸዋል። ይህ ኮስታል ጋርድ የተቋቋመው ካደጉት ሀገራት ልምድ በመውሰድና በጥናት ላይ በመመስረት ሲሆን በውሃ ላይ የሚፈጸሙ ወንጀሎችን መከላከል የሚያስችል የፖሊስ ኃይል ኮስታል ጋርድ ሆኖ ተደራጅቷል። ኮሚሽነሩ በተጨማሪም አገልግሎቱን ለማስጀመር ከሰራዊት ምልመላ ጀምሮ አስፈላጊው ቅድመ ዝግጅት መደረጉንና በአጭር ጊዜ ወደ ስራ እንደሚገባም ገልጸዋል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ወደ ፍጻሜ መድረሱን ተከትሎ ግድቡን ከመጠበቅ በተጨማሪ በአካባቢው የቱሪስት መዳረሻ ቦታዎችን በአስተማማኝ የፖሊስ ኃይል መጠበቅ የሚያስችል ነው። በሌላ በኩል ደግሞ በቀጣይ ለሚሰጡ ተልዕኮዎች ብቁና ተወዳዳሪ የፖሊስ አደረጃጀት ለመፍጠር ያስችላል። የኢትዮጵያ ፌዴራል ፖሊስ ፈጣን የፖሊስ ጀልባዎችን ለማሰራት ደግሞ ከመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን ጋር የውል ስምምነት ተፈራርመዋል። የኮስታል ጋርዱ ማረፊያ የታላቁ ህዳሴ ግድብ ሀይቅ። ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካ ቁጥር አንዱና ግዙፉ የኃይል ማመንጫ ግድብ ሲሆን እስካሁን ከ ከአራት ቢሊዮን ዶላር በላይ ወጥቶበት የተሰራ ድንቅ ግድብ ነው። ታዲያ ግድቡ ኤሌክትሪክ ከማመንጨት ባለፈ ደግሞ 74 ቢሊየን ኪውቢክ ሜትር ውሃን የያዘና ስፋቱ 1680 ኪሎ ሜትር ስኩዌር የሆነ በውስጡ ብዙ ተራራዎችን ውጦ ደሴት ያደረገ ሰፊ ሀይቅ ሰርቷል። ታዲያ ግዙፉ የግድቡ ሀይቅ ከፍተኛ ጥበቃ ካልተደረገበት ለጠላት መፈንጫነት፣ ለኮንትሮባንድ ንግድ ማሳለጫነት፣ ለህገወጥ የአሳ ማስገር ስራ የተጋለጠና ግድቡ ላይ የህልው እና አደጋ የሚፈጥር ይሆናል። በተለይም ኢትዮጵያ ከግብፅና ከሱዳን ጋር በግድቡ ጉዳይ ሰጣ ገባ ውስጥ ያለች እንደመሆኗ ሀገራቱ የህዳሴ ግድቡ የህልውና ስጋት ናቸው። ስለዚህ የግድ ግድቡን መጠበቅና አስፈላጊውን ዝግጅት ማድረግ ሁሉ ይገባል። ለዚህም ነው አዲሱ የባህር ጠባቂ ፖሊስ የተገለጠው። አዲሱ ኮስታል ጋርድ ታዲያ በግድቡ ላይ ያለውን ይህንን ሰፊ ሰው ሰራሽ ሀይቅ ለመጠበቅና ወንጀሎችን ለመከላከል በእጅጉ የሚጠቅም ሲሆን ግድቡ ስራ ሲጀምር የጥበቃው ኃላፊነት በፌዴራል ፖሊስ የሚከናወን ሲሆን ሀይቁን ለመጠበቅ የሚያስችል የሎጂስቲክስ አቅም የማጠናከር ስራ እየተከናወነ ነው። የወንጀል መከላከል አቅምን ለማሳደግ ድሮን፣ ጀልባና ሌሎች መሳሪያዎች ደግሞ እየተሟሉ ነው። ይህንን ሀይል ወደ ስራ ለማስገባት ከባ ከባህር ኃይል ጋር በመተባበር የሰው ኃይል ምልመላና ስልጠና የሚካሄድ ሲሆን በአጭር ጊዜ ውስጥም ወደ ሥራ ይገባል። የባህሩ ፖሊስ ሥራው ምን ይሆናል? የመጀመሪያው ነገር ግድቡ ሲጠናቀቅ በቀጣይ ሐይቁ ከሰባ በላይ ሰው ሠራሽ ደሴቶችና እልፍ የቱሪዝም መዳረሻዎች የሚኖሩት ሲሆን የግድብ አካባቢውን ከወንበዴዎች የሚጠብቅ የጠነከረ ኃይል ያስፈልጋል። ይህንን ደግሞ በዋናነት የሚወጣው የባህሩ ፖሊስ ነው። ከዚህ በተጨማሪ ቀጠናው የሱዳን አዋሳኝ እንደመሆኑ ከፍተኛ የሕገ ወጥ መሳሪያ ኮንትሮባንድ የሚሰራበት ቀጠና ሲሆን ትልቅ ትኩረትና ቁጥጥር የሚፈልግ ነው። ዋነኛው የዚህ መፍትሔ ደግሞ የባህሩ ጠባቂ ፖሊስ ነው። በተጨማሪም ህገወጥ የአሳ ማስገር ስራዎችን ለመከላከልና የአካባቢውን ብክለት ለመቀነስ የፖሊሱ ቦታው ላይ መገኘት ከፍተኛ ጥቅም ይሰጣል። እነዚህን ችግሮች ለመፍታት ደግሞ ኢትዮጵያ ታሪካዊውን የባህር ጠባቂ ፖሊስ ለመጀመሪያ ጊዜ አቋቁማለች። የባህር ፖሊሱ የትኞቹን ጀልባዎች ይጠቀማል? ኃይሉ በባህሩ ላይ ለመንገስ ብሎም የቅኝት ሥራዎችን ለመስራት በሀገር ውስጥ የሚመረቱና ከውጭ የሚገቡ ድንቅ ጀልባዎችን ይጠቀማል። ታዲያ የፖሊስ ኃይሉ ያሰበውን ለማሳካትና ተልዕኮውን በስኬት ለመወጣት የግድ ፋስት አታክ የፓትሮል ጀልባዎችና ተቆጣጣሪ ፈጣን መርከቦች ያስፈልጉታል። በኢትዮጵያ የሚመረቱት ጀልባዎች በቅርቡ የኢትዮጵያ ፌዴራል ፖሊስ ፈጣን የፖሊስ ጀልባዎችን ለማሰራት ከመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን ጋር የውል ስምምነት ተፈራርመዋል። በስምምነታቸው መሰረት ደግሞ ዲፌንስ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን ዲኢአይሲ በሚል ስም ቢሾፍቱ ተመርተው ወደ አገልግሎት የሚገቡ ሲሆን ተቋሙ በኢትዮጵያ የወታደራዊ ትጥቅ ማምረት ዘርፍ ተወዳዳሪ የሌለውና ተቀዳሚው ነው። ተቋሙ ለባህር ፖሊሱ አሁን ሁለት ድንቅ የጦር ጀልባዎችን እያመረተ ሲሆን ሁለቱም የተለያየ ድንቅ ብቃት አላቸው። አንደኛ፣ ዲኢአይሲ የህዳሴ ግድብ ዘብ ድንቅ ጀልባ ይሄ አዲስ ጀልባ ቁመቱ ወደ 12 ሜትር ገደማ ሲሆን ፍጥነቱ ደግሞ በሰዓት ከ56 እስከ 74 ኪሎ ሜትር ነው። በጠቅላላ እስከ 10 የፖሊስ ኦፊሰሮችን የሚይዘው ጀልባው ላዩ ላይ ባለ 12.7 ሚሜ ዲሽክ ከባድ ማሽን ገን የሚገጠምለት ሲሆን ይህ መሳሪያም በኢትዮጵያ የተመረተ ነው። በተጨማሪ ደግሞ ፒኬኤም ባለ 762 ሚሜ ባለ ብዙ ጥቅም መድፍንም በተጨማሪነት ይታጠቃል። የሚደንቁ የሴንሰርና የኤሌክትሮኒክስ መገናኛዎች የሚገጠሙለት ጀልባው እንደ ቻይናና ቱርክ የጦር ጀልባዎች ሁሉ ለየት ያለ የራዳር ዶም ይገጠምለታል። ከዚህ በተጨማሪ የጂፒኤስ ናቪጌሽን እና የምሽት መመልከቻ ቴክኖሎጂዎች የተካተቱለት ጀልባው የሚመረተው ቀለል ባሉ ለአልሙኒየም እና የፋይበር ግላስ ምርቶች ሲሆን እነዚህ ማቴሪያሎች ክብደታቸው ቀላል ስለሆኑ ከፍተኛ ፍጥነትን ያጎናጽፉታል። ሁለተኛ፣ ዲኢአይሲ የጣና ጠባቂ ጀልባ። ይሄ እስከ አስራ አምስት ሜትር የሚረዝመው ባለ ብዙ አገልግሎት ጀልባ ደግሞ ጣና ሐይቅ ላይ ከፍተኛ ጥበቃ ለማድረግና የሐይቁን ደህንነት በመጠበቅ ለቱሪስቶች ምቹ ለማድረግ ታስቦ የተሰራ ሲሆን ባለ 20 ሚሊ ሜትር መድፍ የተገጠመለት ድንቅ ጀልባ ነው። በተጨማሪም ደግሞ ለቅድመ ዳሰሳ እንዲሆን ዘመናዊ ድሮን ተገጥሞለት በቅርቡ የሚወጣ ዘመናዊ ጀልባ ነው። ከውጭ የሚመጡት ድንቅ ጀልባዎች ፈረንሳይ፣ ከዚህ ቀደም በተለያየ ጊዜ ኢትዮጵያ የባህር ኃይሏን እንድታቋቁም ድጋፍ ስታደርግ የነበረ ሲሆን አሁን ደግሞ የባህሩ ጠባቂ ፖሊስ የሚጠቀምበት ጀልባ የሚመጣው ከፈረንሳይ ነው። በ2021 ቀደም ብላ ፈረንሳይ ለኢትዮጵያ ሁለት ሲሊንገር ራፋል 1200 የጀገኑ ጀልባዎችን በዋናነት ለኢትዮጵያ ባህር ኃይል የሰጠች ሲሆን አሁን ጀልባዎቹ ከሚመጡት ጀልባዎች ጋር የባህር ጠባቂው ፖሊስ ሊጠቀምባቸው ይችላል። እነዚህ ድንቅ ጀልባዎች ፍጥነታቸው ወደ ራአልባ ሲሆን 93 ኪሎ ሜትር በሰዓት ይከንፋሉ። በአንድ የነዳጅ ሙሌት ደግሞ በጠቅላላ እስከ 300 ናውቲካል ማይልስ የሚሸፍኑ ሲሆን በትጥቅ በኩል ኤፍኤን ማግ 762 ሚሜ ማሽንገንና አደገኛ መሳሪያዎችን ይታጠቃል። ከእነዚህ ድንቅ ጀልባዎች በተጨማሪ ታዲያ ኮስታል ጋርዱ ድንቅ የስለላ ድሮኖችን፣ የውጊያና የስለላ ሄሊኮፕተሮችን፣ የሳተላይት መቆጣጠሪያዎችን ይታጠቃል። የስልጠናና የአባል ምልመላ መንገዱ ምን ይመስላል? በሰው ኃይል አደረጃጀት በኩል ለመጀመሪያ የባህር ፖሊሱ ሲቋቋም ከ300 እስከ 500 የፌዴራል ፖሊስ አባላቶችን የሚይዝ ሲሆን የሥልጠና ማዕከሉ ደግሞ በባህር ዳር በሚገኘው ማሬን ማሰልጠኛና በህዳሴ ግድብ የጸጥታ ኮማንድ ሲሆን የፈረንሳይ የባህር ኃይል ከፍተኛ አሰልጣኞች ስልጠናው ላይ በአሰልጣኝነት ይሳተፋሉ። የባህር ጥበቃ ስራው ሲሰራ ደግሞ በየአስራ ሁለት ሰዓቱ የሚቀያየሩ የጥበቃ ቡድኖች የሚኖሩ ሲሆን በአንዴ ሶስት ጀልባዎች ይሰማራሉ። ጀልባውን የሚያግዙ ድሮኖችና የሳተላይት ተከታታዮች ደግሞ ተጨማሪ ጥበቃ ያደርጋሉ። በተጨማሪም በአካባቢው የሚገኙ የአሳ አጥማጆች የባህር ፖሊሱን ያግዛሉ። አዲሱ የባህር ጠባቂ ፖሊስና የኢትዮጵያ የባህር ኃይል የቀይ ባህር ቀጣይ ተስፋ በአዋጅ እንደገና ከተቋቋመ ስድስተኛ አመቱን ያስቆጠረው የኢትዮጵያ ባህር ኃይል በርካታ ተግባራትን ሲያከናውን መቆየቱን ገልጾ ለግዳጅ ብቁ ቁመና ላይ እንደሚገኝ በቅርቡ አስታውቋል። በቀዳማዊ ኃይለሥላሴ ዘመን በ1947 ዓ ም የተቋቋመውና በደርግ ዘመን 3 ሺህ አባላት እንደነበሩት የሚነገርለት የቀድሞው የባህር ኃይል ኤርትራ ነፃነቷን ካወጀች በኋላ ኢትዮጵያ የራሷን የባህር በራታ ወደ ባልባ ስትሆን ሙሉ በሙሉ መፍረሱ ይታወሳል። ይሁን እንጂ በጠቅላይ ሚኒስትር አብይ አህመድ አስተዳደር በ2011 ዓ ም የኢትዮጵያ ባህር ኃይልን እንደገና በአዋጅ ማደራጀት መጀመሩ አይዘነጋም። ባህር ኃይሉ እንደ አዲስ ከተቋቋመበት ከ2011 ጀምሮ ደግሞ ከዝግጅት ባለፈ ግዳጆችን ሲወጣ መቆየቱን፣ አሁን ደግሞ ግዳጅ ለመወጣት የሚችልበት ደረጃ ላይ እንደሚገኝ የአየር ኃይሉ ከፍተኛ አመራሮች በቅርቡ ገልጸው ነበር። ኢትዮጵያ ቀድሞውንም ጥሩ ቁመና የነበረው የታጠቀ የባህር ኃይል የነበራት ቢሆንም እንዲፈርስ በመደረጉ እንደ አዲስ በማደራጀት አሁን ለውጊያ የሚሆን አቅም ተገንብቷል። በስልጠና ድርድር የለም የሚሉት የባህር ኃይሉ ከፍተኛ አመራሮች በአገር ውስጥና በተለያዩ አገሮች ለአራትና ለስድስት ወራት ተገቢውን ስልጠና ወስደው መርከብ ይዘው ባህር ላይ የቆዩ አባላት በብቁ ቁመና ላይ እንደሚገኙ ገልጸው ለሚያጋጥሙ ግዳጆች ሁሉ ምላሽ ለመስጠት ዝግጁ መሆናቸው ተናግረዋል ባህረ ኃይሉ ሀገራቱ ከተስማማቻቸው ሀገራት በተጨማሪ በሀገር ውስጥ ካሉ ተቋማት ጋርም በትብብር የሚሰራ ሲሆን አንድ አስደናቂ ነገርም ተሰምቷል ይህም ሲጠናቀቅ 240 ኪሎ ሜትር በሚሸፍነው በታላቁ ህዳሴ ግድብም ተሰማርቶ ከሱዳን በ50 ደቂቃ የጉዞ ርቀት ውስጥ በመገኘት አካባቢውን በብቃት መጠበቅና ግዳጅ መፈጸም የምንችልበት ደረጃ ላይ ነን ብለዋል ነገሩ ያለው ዚህ ላይ ላይ ነው። የኢትዮጵያ መከላከያ ሰራዊትም የፌዴራል ፖሊስም በትብብር ልዩ ትኩረት አድርገው የህዳሴ ግድቡን ለመጠበቅ ቆርጠው ተነስተዋል። ባህር ኃይሉም የባህር ፖሊስም ታዲያ የውጭና ገቢ ንግድ እንቅስቃሴው ደህንነቱ የተጠበቀ እንዲሆን ከማድረግ ባለፈ ሀገሪቱ ባሏት ሐይቆች ጭምር ጥበቃ የማድረግ ሚና እንደሚጫወቱም ቀደም ብሎ በመሪዎች ደረጃ ተገልጿል። የኢትዮጵያን ወጪና ገቢ መሰረታዊ ሸቀጦች ማንም ሊጠብቅ ስለማይችል በገነባችው የባህር ኃይል ይጠበቃል። በመሆኑም ይህንን ወጪና ገቢ ሀብት መጠበቅና ህልውናውን የማረጋገጥ ሥራ ይሰራል። በተጨማሪም ቀጠናው ካለበት የደህንነት ስጋት አንጻር የሚታዩትን ህገወጥ የመሳሪያ ዝውውር፣ የባህር ላይ ወንበዴዎች፣ ህገወጥ የሰዎች ዝውውርን ጨምሮ የተለያዩ ጉዳዮችን የኢትዮጵያን ብሔራዊ ጥቅምና ደህንነት ለመጠበቅ ትልቅ ሚና ይኖረዋል ሲሉ የተደመጡት ደግሞ የኢትዮጵያ መከላከያ ሰራዊት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ራኑ ጁላ ከአንድ ዓመት በፊት ጥገና የተደረገላቸው ፈጣን ተዋጊ ጀልባዎችን በጎበኙበት ወቅት ነበር። እነዚህን ጀልባዎች ታዲያ የአየር ኃይል አቪየሽን ከባድ ጥገና ማዕከል ወደ አገልግሎት የመለሳቸውን ፈጣን ተዋጊ ጀልባዎች ሲሆኑ፣ ተዋጊ ጀልባዎቹ በቀድሞው የኢትዮጵያ ባህር ኃይል አገልግሎት እየሰጡ ሲሆን ዳግም የባህር ኃይሉን ዝግጁነት እንደሚያጠናክሩ ተገልጿል። የኢፌዴሪ አየር ኃይል አቪዬሽን ከባድ ጥገና ማዕከል ከ30 ዓመት በላይ ተገለውና አገልግሎት መስጠት ያቆሙ ጀልባዎችን ዘመኑ የሚጠይቀውን የፈጣን ተዋጊ ጀልባ ቴክኖሎጂና መሳሪያዎች በመግጠም ለግዳጅ ዝግጁ ማድረግ ችሏል። አሁን ደግሞ ፌዴራል ፖሊስ የመከላከያ ሰራዊትን አርአያ ተከትሎ የራሱን የባህር መንገድ ጀምሯል። የተወደዳችሁ የሰሞነኛ ቤተሰቦች፣ ለዛሬ ስለ አዲሱ የፌዴራል ፖሊስ ኮስታል ጋርድ ወይም የባህር ፖሊስ ያሰናዳንላችሁን ጥንቅር በዚሁ እናበቃለን። አብራችሁን ስለ ቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡን ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም